ይሄ ነገር እኔ ጋ ብቻ ነው እያንዳችሁም ጋር ደርሷል። እስኪ ታሪኩን ልንገራችሁ ጋጋሚ የሆነ በዚህ በስድስት አመት ውስጥ አቹ ዛሬ ስለበዛብኝ ጭምር ነው የምነግራችሁ። ምን ተፈጠረ መሰላችሁ? በቀደም ዕለት አራት አገልግል ታዘዘ። አራቱም ወጣ። የተለያየ ቦታ ነው አራቱ የሚሄደው። ሶስቱ በቃ እጅሽን ይባርከው፣ ጣፍጧል፣ በጣም እናመሰግናለን አሉኝ። አንደኛው አገልግል ግን ወጥ ጎርንቷል፣ በጣም የለውም ምናምን ተባልኩኝ። እኔ ጋር ነው ስታቱ? እነሱ ጋር ነው ስታቱ? እስኪ ንገሩ። ምክንያቱም ከአንድ ድስት የወጣ ምግብ ነው። እንግዲህ 40 40 ሰው ነው ሶስቱ ሁሉ ፊድባክ አይተው ነው ለኔ ምስጋናውን የሰጡኝ ሰላሳው ሰው ላይ ነው ደግሞ ይህን አስተያየት የመጣልኛችሁ እነማን እንደሆኑ ደግሞ ምን አይነት ሰዎች እንደሆኑ ልንገራችሁ የምናውቃቸው ሰዎች የሀገር ልጅ ናቸው ያልናቸው የማህበር ሰዎች ናቸው ያልናቸው እግዚአብሔር ምስክሬን የእውነቴ ነው የምነግራችሁ ብቻውን ቢወጣ ኦኬ ጥፋተኛ ነኝ እልላችሁ ይችላሉ የእውነት ነው የምነግራችሁ ከአጠፋው አጠፋው ብዬ ፊትለፊት ላይ እንደምወጣ ቃል እገባላችኋል ይሄ ግን አራት ወጥቶ ሶስቱም የተለያየ ቦታ ነው ሄደው አመስግነውኛል ወንዱ ሄደው ግን የሚያውቁኝ ጋር አብሮ አደግ ነን በሚሉ ጓደኛነን በሚሉ የአገር ልጅ ነን በሚሉት ጋር ነው። ከአንድ ድስት የወጣ ምግብን እንደዚህ የሚሉት ከሆነ ምንድን ነው ይሄ ነገር? ጋ ከሆነ ስህተቱ ግልጹ እንገሩኝ እስኪ። ሌላው ልል የምፈልገው መቅዲያ፣ አገር ልጅ መቅዲያ፣ አብሮ አደግ እያላችሁ ከኔ ጋር ኦርደር ማዘዝ የምትፈልጉ ሰዎች ከዛሬ ጀምሮ አትምጡ፣ ስለበዛብኝ ነው። ድስት አመት ቀላል አይደለም። እስኪ ሌላ ቦታ ሞክሩት፣ ግዴ የላችሁ ይህን ከራሴ ጋር አስቤ አስቤ ነው ለአወራው የተነሳ። ምክንያቱም ሰው በሰራው ልክ ሊመሰገንም ይገባል። ቀፋም እኮ ልክ አለ። ሌላ ቦታ ማዘዝ ትችላላችሁ። እኛ የት እንገናኛለን መሰላችሁ? ሰርግ ላይ ክፉን የያዝ እንጂ ሀዘን ላይ ከዛ ውጪ የአገር ልጅ ወንዝ እንደማያሻገር የምታበረታቱት ነገር አይደለም ያለ ውድቀትን ነው የምትፈልጉት ና ርቅን። በነገራችን ላይ ትናንት ያልጣለኝ አምላክ ዛሬም አይጠለኝም። በእኔ ስራ ዘርፍም ይሁን በሌላ ስራ ዘርፍም ውስጥ ያላችሁ ይሄ ነገር ተደርጋችኋል ወይ? ሀሳባችሁን በነጻነት አሸራሹ። አገልግል ማዘዝ ከፈለጋችሁ ኬተሪንግንም ከፈለጋችሁ ያላችሁበት ድረስ እናደርሳለን። እዘዙ።